የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን፣ ርዕሰ የመስተዳደሩ የአደረጃጀት አማካሪ ፍስሐ ደሳለኝ፣ የሰሜን ወሎ ዞን አስተዳዳሪ አድራጌ መርና ሌሎች የክልልና የዞን ከፍተኛ የስራ ኃላፊዎች የላሊበላ ዘላቂ ልማት ፕሮጀክት አፈጻጸምን ጎብኝተዋል። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በብዝሃ ኢኮኖሚ እይታ የቱሪዝም ሀብቶችንና መዳረሻዎችን ማልማትና ከጉዳት በመጠበቅ ለጎብኞች ክፍት በማድረግ የቱሪዝም ገቢን ማሳደግ የመንግስት መሪ ነው ብለዋል። ለዚህም በአማራ ክልል እየተሰሩ ያሉ የላሊበላ ዘላቂ ልማት ፕሮጀክት፣ የጎርጎራ ኢኮ ቱሪዝም ልማት፣ የፋሲል ቤተ መንግስት እድሳትና የሎጎ ሀይቅ ገበታ ለሀገር ፕሮጀክት ተጠቃሽ ናቸው ብለዋል። የላሊበላ ዘላቂ ልማት ፕሮጀክት የውቅር አብያተ ክርስቲያናት እድሳትና ጥበቃ ከፈረንሳይ መንግስት ጋር በመተባበር እየተሰራ መሆኑንም አስገንዝበዋል። የከባድ ጥገናና የሽፋን ቅየራ ስራ ጥንቃቄ የሚሻ በመሆኑ ተከታታይ ጥናት እየተሰራ ነው ብለዋል። በዚህም የላሊበላን ውቅር አብያተ ክርስቲያናት ታሪክና ይዘ ጠብቆ ለትውልድ ለማሻገር እየተሰራ መሆኑን ገልጸዋል። ትውልዱ የአባቶቹን አሻራ ጠብቆ የራሱንም አሻራ ለመጪው ትውልድ እያስቀመጠ ለመሄድ የሚያስችል ፕሮጀክት እንደሆነም ጠቁመዋል።